እኔ መጣልሻለሁ፣ አይዞሽ እንዳፈሪ ወልደገ ዝቅ በልና ተቀበለ ወይ በዛ ጋር ተቀበለ ነው፣ በሱ ጋር ልስጥ አንተ ለብለቅረጻ እንግዲህ ሰላም። እንግዲህ ተመቻችቼ ተቀምጫለሁ። አናት ዘማይ ላይ ማለት ነው። ዛሬ እንግዲህ ላሳያችሁ ያሰብኩት ታንታ ያሰብኩት ዛሬ የገብርኤል ድንኳን ተጥሎ በደንብ እንግዲህ የሳር ቤት እንዴት እንደሚሰራ ላይ ወጣ ስትያው ምን ይላል? ወይ ባለው የት ወደቀሽ? ነው እና ሳር ቤት እንዴት እንደሚሰራ ዛሬ ላሳያችሁ ነው። ተመልካቾች አብራችሁን ቆዩ። ምክንያቱም ሳር ቤት የድሮ ቤት ነው። ስለዚህ አሁንም አለ። በነገራችን ላይ ሶ ፈርቼ ተንቀጥቅጬ ነፍሴን ሸጬ ነው እዚህ ቦታ ላይ የተገኘሁትኝ እና ከወደኩኝ ከዚህም ድንጋይ ነው ከዚህም አታረግርግስቲ አታናቀርንግ እና ተመልካቾች እንግዲህ ሳር ቤት እንደዚህ ነው የሚሰራው፣ ይላችሁ ከዛ በኋላ በጓሳ የተገመደ ግን ገመዱን እኮ ግን አላሳየኝም። አንተ ወያ ገመዱ ተተበተ እንደ አንቺ እንደታታረሽ አሀ ገና ነው እንዴ! ሰው እንግዲህ የጎጆ መውጫ ቤት ነው የሚሰራው። የወንድማችን ቤት ነው። መቤት መቤት ወይና ተናውዱ አሁንም አሁንም ቀይ ገመዱ ሊደረግ ነው እቤት ላይ እስካሁን ወጥቼ የማላቀው ነገር ሞክሮ የማላቀው ነገር እንደዚህ አይነት ነው የሚሰራው። ይህም ቤት ግን ጋሽ ተገኝ ብቻ ነበር የሚመስለው፣ የሚችለው ከማገሩ ጋር ነው የምታያይዘው። ታዲያ የሌላው እኮ አይታይም። እንዴት ደብቀ ሆነው ከላይ ተደርቧለ ወይስ ገመዱ ይሄ ገመዱ እኮ እየታችኛው አይታይም ብዬ ነው። ግን እኔም መስራት ፈልጋለሁ። ትንሽዬ ትንሽዬ መስራት ፈልጋለሁ። እኔ ራሱ ለቪዲዮ መስሪያ ያህል እሁ ማዝናኛዋሁ

ቤታቸው እዛ ጋር አለ። እዚህ ጋር ለኩሽና ነው ወይስ ለከብት ቤት? ለኩሽና ነው። ሳሩን ግን ጌታ አንተ ነው። ሳር ሳይሆን ሰንበሌጥ አጭጅ ነው። እንዳዲያ ታይ የምታዩ እንዳለ ጉበት ነው ማለት ድሮ ስለቀረ አሁንም ያላል መሰለኝ። በነገር ላይ እዚህ ጋር አለ። የእህቴ ቤት አለ እዚህ ጋር አለች።

ዛሬ እንግዲህ ይሄ ሳር ቤት እንዲህ እንደሚሰራ ታያችኋለሁ፣ እላው ላይ ወጥቼ ማለት ነው። ስለዚህ አብራችሁን ቆዩ።